እንደምን አላችሁ ውድ የወገኛ ተረክ ቤተሰቦች። ዛሬ ሁለቱን የምወዳቸውን ደራሲዎች ያገናኘ የሥነ ጽሑፍ ሥራ ነው የማቀርብላችሁ። እንደሚታወቀው ስብሃት ገብረ እግዚአብሔርና አዳም ረታ በኢትዮጵያ ሥነ ጽሑፍ ውስጥ የተለየ ስፍራ ያላቸው ደራሲዎች ናቸው። የእነዚህን ሁለት ደራሲያን ሥራ በተለያየ ጊዜ በዚህ በወገኛ ተረክ የዩቲዩብ ቻናላችን ላይ እንዳቀረብኳቸው ታስታውሳላችሁ። ዛሬ አዳም ረታ ስብሃት ገብረ እግዚአብሔርን በተመለከተ የጻፈውን ጽሑፍ ነው የማቀርብላችሁ። መልክዓ ስብሃት የተሰኘና የተለያዩ ደራሲዎች የተካተቱበት የተለያዩ ጸሐፊዎች አስተያየቶቻቸውን ስለ ጋሽ ስብሃት የሰጡበት እንዲሁም አለማየሁ ገላጋይ አርቶት የሰራበት መጽሐፍ ላይ የተገኘውን አዳም ረታ ስለ ስብሃት ገብረ እግዚአብሔር ያሰፈረውን ጽሑፍ ነው ወደ እናንተ የማደርሰው። ከዚህም ቀደምም ቴሜቴ ሎሚ ሽታ በተሰኘው መጽሐፉ የስብሃት ጢም የተሰኘ በስብሃት ሕይወት ላይ በተወሰነ ደረጃ ተመስርቶ የጻፈው ስራ እንዳለው ታስታውሳላችሁ። እሱን ስራም አቅርቤላችሁ ነበር በዚሁ በወገኛ ተረክ የዩትዩብ ቻናላችን ላይ። እሱንም ወደ ኋላ ተመልሳችሁ ልታደምጡት፣ ልትከታተሉት ትችላላችሁ። ለዛሬ ደግሞ ይህንን በጣም ደስ የሚለኝን አዳም ረታ ስለ ስብሃት የጻፈውን አቀርብላችኋለሁ። ስለምትከታተሉን አብራችሁን ስለሆናችሁ በተለያየ መንገድ ድጋፋችሁን ስለምታደርጉልን በጣም አመሰግናችኋለሁ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ እጋብዛችኋለሁ። የስብሃት ተረቶች ትዝታ፣ አዳም ረታ ያለፉት በርግጥ አልፈዋል። ሞት ፌርማታ ሳይሆን አይቀርም። ከጋሪ ወርዶ በአውቶቡስ የሚሳፈሩበት የዛሬ ድርጊት ትላንትናና ነገ በትውስታ የሚያያዙበት ነው። ባህል እዚህ ሥነ ጽሑፍ እንበለው በቅብብል የሚገነባ ነው። ማለት በሕይወት ያሉት ሰዎች ቀደም ሲል የተሠሩትን የባህል ወይም የፈጠራ ውጤቶች በጥናት ስፍራ ሲያስይዙና ለተተኪ ትውልድ ሲያቀብሉ ነው። ግለሰቦችም ይሁን ማኅበራዊው ጅጊ ህልውናቸው ትውስታን የተደገፈ ነው። የሚያስታውሱትን እንጂ ሌላ ሊሆኑ አይችሉም። ዛሬ ቢዘባረቅባቸው የሚታወሰውን እውነት ችላ ብለው ነው። ቢያስተካክልላቸው ትውስታቸው ርህት ስለሆነ ነው። በዓሉ ግርማ የለም፣ ጸጋዬ የለም፣ ገብረ ክርስቶስ የለም፣ ዮሐንስ የለም ወዘተ ወዘተ። ስራዎቻቸው ግን አብረውን አሉ። አንድ ተከታይ ትውልድ በሰበብ አስባቡ ያለፉትን ደራሲዎች ያላድለው ካላጠናና ወደፊት እንዲታወሱ መንገድ ካላበጀ በሕልውና እንዳለ የሚያስመሰክርበትን አብይ ሰበብ ንቆታል ማለት ነው። የቀደሙትን ማስታወስ ራስንም ትውስታ ውስጥ መክተት ማለት ስለሆነ ይህን ልፋት ጉልበት የሚለግሰው ዛሬ ያሉት አስታዋሽ የማህበረሰብ አባላት ከደራሲው ዘገዩ እንጂ እንደ እሱም ሟች መሆናቸው ነው። በሕይወት ያለ ሰው ነው የሚያስታውሰው። ኃላፊነቱም እዚህ ላይ ነው። ብዙ ጊዜ የምናስታውሰው ላለማስታወስ ወይም አሳስተን ለማስታወስ በምናደርገው ልፋት ይመስላል። ይሄ ግጭት አስገራሚ ነው። በሦስት ገጽ ሰበብ አራት መቶ ገጽ ማጠፋፋት ከአንድ በቸልታ ከተሰጠ አስተያየት ርዕዮት ገንብቶ ሰፊ ፋይዳን ማክሰም ያሉብን ጸባዮች ናቸው። ትውስታን አሳስቶ ማቅረብ፣ ትውስታን በርዞ ማቅረብ፣ ትውስታን ሆን ብሎ ማጥፋት በአገራችን የኪነ ጥበብ መልክዓ ምድር ላይ ይታያሉ። ምክንያታቸው ግላዊ፣ ፖለቲካዊ፣ ኢኮኖሚያዊ ወይም ስሜታዊ ሊሆን ይችላል። በአያያዥ አሪፍ አንመስልም እንግዲህ በሆነ መልክ ማስታወስ ትግል አለው። ትውስታ ትግል አለው ሲባል ጉዳዩን ትንሽ አሳዛኝ አድርገዋል። ስብሃት እንደ አንድ ደራሲ በማስታወስ ሥራ ውስጥ ተሳትፏል። የግል ሕይወት ገጠመኙ በጉልህ የነጠበባቸው ልቦወለዶች ሰጥቶናል። የግል ሕይወቱ የድርሰቱ እምብርት ይሁን እንጂ ማኅበራዊ ዘርፍ ያላቸው ማስታወሻዎችም ናቸው። የተፈጥሮአዊነት አቀራረብ ባየለባቸው ድርሰቶቹ እሱ የነበረበትን ዓለም በምዝገባ ዘርዝሮ ሰጥቶናል። ስብሃት የማያፍር አስታዋሽ ነበር። በግል ስብሃትን የማስታውስባቸው ነገሮችና ሁኔታዎች በጊዜ ርዝመት ቢሰነሱምም አልጠፉም። ምሳሌ ከሃያ ምናምን ዓመታት በፊት ቁጭ ብሎ ሲጽፍ ያየሁት በዕድሜ የሚበልጠኝ ደራሲ እሱ ብቻ ነበር። ማኔ ማን ያዘዋል ቤት ነበር። ምን እየሠራ ነው አልኩት። ትንሽ ሳንቲም ስለሚያስፈልገኝ ለኢትዮጵያን ሄራልድ መጣጥፍ እየጻፍኩ ነው አለኝ። ግራ ጉንጩ ውስጥ ተዝግናለች ሚጢጢናት ስላተኮረ መሰለኝ አትነቃነቅም። ሲጋራዬን ለኮስኩና እያነበብኩ ማን እንጠብቃለሁ? ያን ዕለት የጻፋትን መጣጥፍ ከሁለትና ከሦስት ቀናት በኋላ አነበብኩ። ይህን ገጠመኝ ያልረሳሁበት ምክንያት ቅልብጭ ያለች መጣጥፍ ያለምንም ማጣቀሻ መጽሐፍ ኩርሲ ላይ ተቀምጦ ሲያጠናቅቅ በራሴ መመስከር ስለቻልኩ ነው። በግል ደረጃ አርቶት እንዲሰራልኝ ስጠይቀው ያለምንም ማቅማማት በደስታ ይቀበለኛል። አንዳንዴ እንደውም ዛሬ አዲስ የሚነበብ የለም ይለኛል። ዛሬ የራሴን አርትኦት ስሰራ ከእመጫት ምልክት በስተቀር የምጠቀምባቸው አንዳንድ ምልክቶች ከስብሃት ያዩኋቸው ናቸው። ከዚያ በፊት አርታያን የራሳቸውን ትርጉም ያለው ምልክት የሚጠቀሙ አይመስለኝም ነበር። ደራሲያን ከስጋ አልፈታቸው በኋላም ይሁን ሳያልፉ ከብዙ ስራቸው በሆነ በአንደኛው በዕጣ ክፍልም ሆነ በሂስ ስሌት ይታወሳሉ። ከሚያማምሩ ትርጉሞቹ ቀድሞ ሎሬት ጸጋዬ በእሳት ወይ አበባ ይታወሳል። ሐዲስ ዓለማየሁ የበለጠ በፍቅር እስከ መቃብር ይታወሳሉ። ዳኛቸው ባደፍርስ ይታወሳል። መመጠን ቢሆንም መታወስ ነው። በሌላውም የዓለም ክፍል ከዚህ የተለየ አይደለም። ደራሲው ስሙ ሲነሳ በፍጥነት የሚታወስበት ስራ አለው። ጀምስ ጆይስ ዩሊሰስ አለው። ከብዙ አስደሳች አጫጭር ታሪኮቹ ጌ ደ ሞፓሳ። ለጊፎፍ ዘሜጃይ ትዝ ቢለን ከሥርዓት አልወጣንም። ሌላም ብዙ ምሳሌዎች መጥቀስ ይቻላል። ደራሲ ስብሃት ለአብ ስሙ ሲነሳ ለእኔ ቶሎ የሚመጣልኝ የአዲስ አበባ ተረቶች ነው። እንደዚያ ዓይነት ክታብ ትናንትም አልነበረም አሁን ድረስም የለም። ይሄ ለእኔ ትልቅ እውነት ነው። የመወደውም አድሎ ነው። የአዲስ አበባ ተረቶች የሕልም ዓለምና በዋልታይ በማንም አልተጠናም የተጠና አይመስለኝም። ምናልባት ላወዳዳሪ ተንታኝ ስለማይመች ይሆናል። ምክንያቱም ተመሳሳይ ትረካ በአማርኛ ስነ ጽሁፍ ውስጥ የለም። ምክንያቱም ምክንያቱም ተመሳሳይ ትረካ በአማርኛ ስነ ጽሁፍ ውስጥ የለም። በተለምዶ ደራሲ ከደራሲ ማወዳደር ስለሚቀለን፣ ማወዳደር ማቀናናት ስለሚመስል ይሆናል። በዚህም ዘዬ የተሰራ ማነጻጸሪያ ሌላ ፈጠራ ስለሌለን ይሆናል። ምናልባት በሀገራችን የህልም ተምሳሌታዊነት ድንጋጌ አለመሰራቱም አንድ ደንቃራ ይሆናል ምናልባት። ቸልተኛነትና የጊዜ እጥረት ይሆናል ምናልባት። አገራዊ ተረቶችና ትውፊቶች ስለ እኛ ስብስብና ግላዊ ህቡ ህሊና የሚነግሩንን ገና በጥንቃቄና በትኩረት ስላልመረመርንና ፋይዳ ያላቸው የመረጃና የትወራ መሳሪያዎችን ስላላዘጋጀን ይሆናል ምናልባት ከምናብ ይልቅ ደረቅ እውነታ ይመስጠን ይሆናል፣ ወዘተ ወዘተ። ሰው ሲሞት ወደ የት ነው የሚሄደው? ወደ የትም የሚሄድ አይመስለኝም። የጉዞውን መንገድ ሲያጋምስ ነው የሟች መድረሻው። ከቀናው ወደ ኗሪው ትዝታ ነው። ይሄ ምድራዊና ቁሳዊ ነው፣ አይመቸኝም የሚል ካለ አዲስ ኪዳን እንዲከትበዋል። በአባቴ ቤት ብዙ ስፍራ አለ ዛም ለስባት የተዘጋጀ መደብ አለው። ታዲያ ከዚች ምድር በሄደ በአመቱ ከሚያዝያ ወር 204 ጀምሮ መንግስተ ሰማያት በሳቅ ታመሰች ብሏችሁ እንደኔ እንደ እዚያች መደቡ ላይ የአዲስ አበባ ተረቶች ክፍል ሁለትን እየጻፈ እንደሆነ ጠርጥሩ። ሞት ፌርማታ ሳይሆን አይቀርም፣ ከአውቶቡስ ወርዶ በሌላ በሆነ ነገር የሚሳፈሩበት